ሞት፣ አይደለም ስለጠየኳትኝ፣ አልመለሰችልኝም። ማሪ አንቺ አሁን በእንትና ማናት፣ ጆን ሰላም ማለት ነው ያልሽው፣ ስሜታዊ ስለሆንኩኝ የእሷን ድንግል ማርያምን ዘቀዘኩ እያልሽ ነው። ገባሽ አደለ? እግዚአብሔርን ግን በጣም ነው የሚያስጠይቅሽ። ይሄን ወቂ። ሁለተኛ ነገር ደግሞ ከግለሰብ ጋር ከትጣላሽ ከግለሰብ ጋር ከትጣላሽ ከግለሰብ ጋር ነው እንጂ ጥልሽ ከእምነት ጋር አደለም። ለወደፊትሽ ትምህርት እንዲሆንሽ ነው። ህይወት ህይወትሽ እንዲቀጥል ከፈለሽ ቢያንስ ለቤተሰቦችሽ መኖር አለብሽ። ሰላም የሰው እምነት ተንቆሹ፣ የሰው እምነትን ረግጠሽ፣ የሰው እምነትን ተሳድበሽ ማንም ሰው ዝም አይልሽም። ሰላም ሰላም ዝም ባይ አንድ አጋጉ አሁን እዚህ ጋር አይ ወጃለፈ ነገርም ተታቹ አትረብሹ እና ሰላሙነቱም ጭቅጭቅ አትወድም ማለት ነው። ትናደዳለች። ግን ያኔ እንደ አሁን ለእኔም ነገር ያለው የሆነ ሰው ለኔም አይ ሰላም ካንቺ ጋር ትግባባለሽ፣ ሃይማኖቷ ምናምን እየነፈች ነው፣ እስቲ አንቺ አረጋግ ብላ ተነግሮ ነበር፣ ከዚህ በፊት ለኔም ማለት ነው። እኔ ደሞ ሃይማ እሷ ደሞ ያኔ ምንም ሳላደረግ እናቴና እኔን ተዘቅዝቃለች፣ ተዘቅዝቃለች እናቴ አለች። ከዛ በእሱ ንደት ተናዳ እሷ ደግሞ ሃይማኖቱ ዘቅዝቃለች እመቤት ነው ምንድን ነው የምትሉት? ማለት ነው። ከዛ ስለዘጋዘቃች እሷ ደግሞ እናቴ ብሩኬ ስታውሪ አንቺ እመቤት ነው ምናምን የምት በስርዓት አውሪ። እመቤት የምትሉት አይደለም፣ እመቤት የምትሉት አይባልም? ሃይማኖታቸው ስሟን እንድትጠሪ ሳይሆን ካልሆነ ሃይማኖታችሁ በይ፣ ሃይማኖታችሁ በይ። የሆነማ ስታወሩ ራሱ እኔን አይደለም፣ እኔን ሰርካለም ከሆነ ሰርካለም ብለሽ በይ። እዚህ ጋር ፍሬ ከሆነ ፍሬ ግን

በጣም ለእሷም ስል በእኔም ስል በጣም ይቅርታ ይጠይቃቸዋለሁ። ግን ደግሞ እንደዚህ ሰው ስሜታዊ ይሆን ይችላል። ሰው ናችሁ፣ ሲጋራ ባሽ ነን አንሳሳትም አይባልም። ይሳሳታል ግን ደግሞ ሰይጣን ደግሞ ያንሳት ማትፈልግበት ሊከታቸው ይችላል። ስለዚህ እኔ ባይን በቤተሰብ የሚመጣ ነገር ደግሞ በጣም ብዙ ግን መዘግዘግ አይቻልም።

እኔ በቤተሰብም በእምነትም በሀገርም ድርድራለ፣ ግን ደግሞ እኔ ያደረግኳት እንድትማር ነው። ግን ሳም ዮም ሴታት ነው። በቃ አለቃ ይቅርታ ብያቸዋለሁ። ይቅርታ ቪዲዮ ከፈለጋችሁ ቪዲዮ ይሰራችኋለሁ። ሌላ ጭቅጭቅ ሌላ ጭቅጭቅ አልፈልግም ነው ማለት ነው። ሁለተኛ ትጠየቅም። እሱም ቪዲዮ ስልና አሁን ይቅርታ

ይችላሉ። አለቀ ነገሩ። እሷ አይደለም። ቅድሚያ አንቺን ነው ያየነው። ያ አራባና ሰዓት የኔ ነገር ነው እንደው ሁሌም ይቀደማል። ኖ ኖ ኖ ኖ እኛ ያንቺን ነው ያየነው፣ ሲጀመር ባዝቀሽ ያንቺን ነው ያየነው። ስለዚህ አባ መጀመሪያ ዲጂታል ዲጂታል ነው በቪዲዮ ውጪ፣ እና ይቅርታ አርጉልኝ የኦርቶዶክስ እምነት ተከታዮች በይ እና ተበርክከሽ ይቅርታ ጠይቂ።

ርታ የፈለጋችሁ ምን ችግር ለደማ አጥፍተሻል። በትልቁ እሷን አይደለም የበደልሻት የኦርቶዶክስ የተዋሕዶ እምነት በሙሉ ስንት ሚሊዮን ሕዝብ ነው የበደልሺው። ምክንያቱም ቅድስት ድንግል ማርያምን ብቻ ነው ቅድስት ድንግል ማርያምን ወተሽ የዘቀዘቅሻታል። አደባባይ ላይ እሷ አንድ ናት፣ ግለሰብ ናት። አንቺ ደግሞ እሷና አንቺ ናችሁ የተጣላችሁት ሃይማኖቷን አላስከበረችም ስላልሽ ነው የምልሽ። ማለት እሷ አስከበረች አላስከበረች፣ እሷ አንድ አንድ ሰው ናት ሚሊዮን ሰው አይደለችም። ሚሊዮን ኦርቶዶክሶች አሉ። እነሱም በሙሉ ነው የተዳፈርሹ እንጂ አንድ ግለሰብን አይደለም ከእሷ ጋር ችግርሽን እንደፈለጋችሁ እሷንም እኛ ሃይማኖታችን ማስረገጠች እንጠይቃለን። በምንጠይቀው አንቺ ግን ምንፈልገው ወተሽ አደባባይ እንደረ ዘቀዘክሻት ቅድስት ድንግል ማርያም ያምላክ እናትን የኦርቶዶክስ እምነት ተከታዮች በሙሉ በድንግል ማርያም ስም ይቅርታ ብለሽ ቪዲዮ ሰርተሽ እንድትፖስት ይችላል ምንፈልገው። ምክንያቱም ይሄ ነገር በጣም ነው ማርያም ቅርታ ትንሽነት አይደለም ትልቅነት ነው። ይሄ ትልቅ ጥፋት ነው። እኔ ችግር የለብኝም ትልቅነት ነው። ስፋ እንደሷን ከብቱን ተከታትየ ከብቱም መሆን እንደሌለብኝ ነው። በሰዓቱ ደግሞ ስሜታዊ ስትሆን በጣም ምታደርጊ ነገር አታልክም እና